አረቃል ቤ ይገፋፍ ቤት ነው የመጣው። ለእኛ ለመልካም ሰዎች የተዘጋጀች ምድር አለች፣ ገሃነም ትባላለች። ከዛ ነው የመጣሁት። አሁን ሰዓት አትፍች፣ ቶሎ ወደ ገሃነም ልውሰድህ። ሙስሊም ሆነ ዘጠነኛው ሺን የምታይ ከሆነ ከዛሬ በኋላ ልታቆም ይገባል። እስልምና መጫወቻ አይደለም። የዘጠነኛው ሺ ክሩ አባላት ተዋናዮችና ዳይሬክተሮች በእስልምና ላይ እየቀለዱ ነው ያሉት። አሰላሙ አለይኩም ወረሐመቱላሂ ወበረካቱ፣ ወደ ጄሪያሽን ቤተሰቦችን ሌናችሁልን፣ ዛሬ በአዲስ ቪዲዮ መጥቻለው። ለዛሬ ዜላቸው የመጣሁት ቪዲዮ ዘጠነኛው ሺህ ሲትኮም በጣም በሚያሳዝን መልኩ እስልምና ላይ ድንበር አልፈዋሉ ምንድን ነው የሚለውን እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ የሚሆኑ ሀሳብ አስተያየታችንን እንሰጥበታለን። ሌሎች ምርጥና አስተማሪ ቪዲዮች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ ላይክ ላይክ በማድረግ እንዲጀምሩ ጋብዛለው። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያል መጅልስና ፈርኒቸር ነው። በኢትዮ ሳዳት አረቢያል መጅልስና ፈርኒቸር ጥራታችሁ የጠበቁ ውብ መልሶች እንዲሁም የፈርኒቸር ውጤቶችን ማግኘት ይችላሉ። ጎራ ይበሉ ይሉናል ኢትዮ ሳራቶች። በቀጥታ ወደ ቪዲዮ። አላህንም አምናለሁ ግመሌንም አስራለሁ ያለውን ሰው እየታቁታላች። ከበረሃ ግመሉን እየጎተተ መጥቶ በር ላይ ሲደርስ በገመድ ላይ አስሮ ሲል ወዳጁ አይቶት፣ ተው አላህ ይጠብቃታል፣ አላህን አታምንም እንዴ? ለምንድነው ገመድህን የምታስረው ቢለው የለም የለም፣ አላህንም አምናለሁ ግመሌን ማስራለሁ አለ። ይህም ማለት እግዚአብሔር እንዲጠብቀን አላህ ነገራችንን እንዲጠብቅ ስንለምን መጀመሪያ የራሳችንን ድርሻ መወጣት እንዳለብን የሚያስገነዘብ ነው። ስንለምን፣ ስንማጸን መጀመሪያ የእኛን ጥንቃቄ የኛን ድርሻ ከተወጣን ፈጣሪ ደግሞ ይመልስልናል። እውነትም አላህንም አምናለሁ ግመሌንም ማስራለሁ። እውነት ነው። ወገናችን በአላህ መመካ ያለው ግመሌንም አስራለሁ። ይህ አባባል እንግዲህ ብዙዎቻችን እናውቋለን። ትክክለኛ አላህ ላይ መመካ፣ ትክክለኛ ተወኩል ማለት መጀመሪያ ከኛ የሚጠበቅብንን ሰበብ አድርሰን ከጨረስን በኋላ ነው አላህ ላይ የምንወከለው እንጂ ዝም ብለን እኛ ምንም ሰበብ ሳናደርስ ቁጭ ብለን አይ አላህ ላይ ይወከላለሁ፣ አላህን አምነዋለሁ ብሎ ታሪክ የለም። ሰበብ ማድረስ አለብን፣ መንቀሳቀስ አለብን ለተለያየ ጉዳይ ማለት ለተለያየ ሀጃ ዝም ብለን ቁጭ ብለን ዱዓ ማድረግ ብቻ ሳይሆን አይ ነው ዱዓ በጣም ትልቅ መሳሪያ ነው። ዱዓ ማድረግ ወደ አላህ መዋደቅ በጣም ትልቅ ነገር ነው። ከኛም ግን ሰበብ ማድረስ ይጠበቅብናል። የዛሬው መልእክቴ ለሆኑ አካሎች ነው። እነዛ አካሎች ደግሞ ከጎናቸው አብሽሩ የሚላቸው ላጡ ውድ ወንድምና እህቶቼ ነው። አብሽሩ ሁሉም ነገር እንሻአላህ ይስተካከላል። አንድን የሆነን ጉዳይ ልንገራጁ ነቢዩላህ ዩሱፍን ታቋቸዋላችሁ ነቢዩላህ ዩሱፍ እስር ቤት በገቡበት ሰዓት ሁለት ወጣቶች አብረዋቸው እስር ቤት ገብተው ነበረ። ታዲያ እነዛ ሁለት ወጣቶች ብዙም ሳይቆዩ ከእስር ተፈቱ አንደኛው የተፈታው የስቅላት ፍርድ ሊፈረድበት ሲሆን ሁለተኛው ደግሞ አገልጋይ ሊሆን የተፈታው ከዛ ውብ ሥነ ምግባራቸውና አላህን በዛ ልክ እንደ መፍራታቸውም ነቢዩላህ ዩሱፍ ግን ለረዥም ዓመታት እስር ቤት ቆዩ ነገር ግን እሳቸው ከእስር ሲፈቱ ወደ ምንድን የተፈቱት የግብፅ ሀገር ንጉሥ ለመሆን ከእስር ተፈቱ ታዲያ ይሄ ጉዳይ ከኛ ጋር ምን ያገናኘዋል ምናልባት አሁን ያለንበት እንድንታገስ የፈለገው አላህ በቤት መቀመጣችን ሊሆን ይችላል በህመም ላይ ከሰው ተገልለን ከብዙ አይነት ርዝቅ በማጣት ሊሆን ይችላል በተለያዩ አይነት ሁኔታዎች አላህ ራቅ አድርጎ ያስቀመጠን ከሰው ነጥሎ ያስቀመጠን የሚሰጠንን ስጦታ ለማብዛት ነው። የተሻለን ነገር ሊሰጠን ስለሆነ ሁላችንም በትዕግስት አላህን እንጠብቀው። በሰላታችን ላይ የበረታን አላህን እንጠብቀው ለማለት ነው። በድጋሚ አብሽሩ አብሽሩ እንዲባል ለምትፈልጉት ወዳጃችሁ ይህንን መልእክት ላኩ። ከሌለ ደግሞ በጣም በብዛት ኮፒ ሊንክ ማድረጋችሁ ናት፣ አትርሱ። ወሰላሙ ዓለይኩም ወረሐመቱላሂ ወበረካቱ። ወዓለይኩም ሰላም ወረሐመቱላሂ ወበረካቱ። ትክክለኛ ምርጥ ማባሻሪያ ቪዲዮ ነው፣ እውነት ነው። አላህ ስብሐነሁ ወተዓላ ምናልባት ለእኛ ያዘገየብን ነገር በጣም የተሻለ አድርጎ ሊሰጠን ሊሆን ይችላልና በትዕግስት መጠበቅ ይኖርብናል። ለዋ እያደረግን ሰበብ እያደረስንና አብሽሩ አላህ የተሻለ ነገር ሊሰጠን ስላስበ ነው። እንግዲህ አንድ ነገር በጣም አጥብቅን የፈለግነው ጉዳይ በጣም ከራቀብን አላህ የተሻለ አድርጎ ሊሰጠን ነው፣ ወይንም ደግሞ አላህ በዛ ነገር ልንፈተን የነበረበትን ነገር ሊያርቀልን ነውና ሰው መታገስ በጣም ጥሩ ነው። ትልቅ ስኬትም ደግሞ ያው ታጋሽና በእውነት ላይ የሚጸና ሰው ነው። ትክክለኛ ስኬት አማ ሰውና ሰው በሰብር ላይ አላህን እንጠብቀው። አላህን የፈራ ሰው ሁሉም ይፈራዋል። ሁሉን የምንፈራው እኮ አላህን ስለማንፈራ እኮ። ሱብሃን አላህ ያልፈራ ሁሉን እንደፈራይ ነው። አላህን ፈሪ ሰው የሚሰጠው ከራማ ይባላል። ያም ፍጥረት ነው ነው ወለቀድ ከረምና መንገድ ላይ ሲሄዱ አንበሳ መንገድ ዘግቶ ሰዎች መተላለፊያ ያተዋል። ከፈረሳቸው ወረዱ። ሁሴን ጆሮውን ያዙት፣ ጆሮ ያዙ ጎተቱ እና እንዲህ አሉት፣ ገፈተሩት በተካሻ። ይሄ ሰው መተላለፊያ ያል ምን ታደርጋለህ ብለው አሉት። እውነት ነው አላህን ሱብሃነሁ ወተዓላ የምንፈራ ከሆነ እንኳን ሰው፣ ሳር ቅጠሉ፣ እንስሳው ሁሉም ነገር ለእኛ ገር ነው የሚሆነው ለእኛ ታዛዥ ነው የሚሆነው በትክክል አላህን የምንፈራ ከሆነ ማለት ነው። በተቃራኒው ደግሞ አላህን ማንፈራ ከሆነ አላህ እንደው የምናምፅ አይነት ባሪያ ከሆነ ደግሞ ሁሌም ፈሪ፣ የተዋረደ ሰው ሆነን ነው ምንቀጥል። ስለዚህ ከምንም በላይ አላህን ሱብሃነሁ ወተዓላ ልንፈራ ይገባል። አሁን ወስዳችሁ እንግዲህ ከሰሙን መነጋገሪያ የነበረው ዘጠነኛው ሺህ ሲትኮም ነው። በጣም በሚያሳዝን መልኩ ዘጠነኛው ሺህ ሲትኮም ላይ ከገሃነም የመጣን ካራክተር ወይም ከጀሃነም የመጣን ካራክተር የኢስላማዊ አለባበስ አልብሰው ጀለቢያ አስለብሰውት እንግዲህ ሰርተው ነበር እና እስኪ እሱም ቪዲዮ ልጋብዛችሁና እንመልከተው። ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። ቀልቤ ገፈፍ ቀልቤን ገፈፈው እኮ። ከየት ነው የመጣሁት? ወንድሜ ለወስድህ ነው የመጣሁት። ኧረ እሱ ነው የሰረቃችሁ ምናምን ብለን ልታስይዘኝ በዘር በለልኛውን ከፊት ለፊቴ ከየት ነው የመጣሁት? ለእኛ ለመልካም ሰዎች የተዘጋጀች ምድር አለች፣ ገሀነም ትባላለች። ከዛ ነው የመጣሁት። እሷንም አቃጥላት ልደፋ ስትል አንቅራ ስተፋ ነው አደል የመጣው ወንድምህ። እዛ ገሀነም ውስጥ ጎዳና ተዳዳሪ ሆኗል ስባል ልረዳህ ነበር ሄድኩት ነገር ግን መልካም ሰዎች ብቻ ነው የሚገቡት፣ እሱ የለም አሉኝ። ስለዚህ አሁን የመጣሁት ልወስድህ ነው። ሞተሃል እንዴ? አዎ እዚህ እናንተ የምትኖሩባት ምድር የለሁም። እና አሁን ታዲያ በቅለህ ነው በላሁን እዚህ ያታድርቀኝ ዘርበልልኝን አለበለዚያ ሰይፈሃለሁ። አምጣው ስለተባልኩ ብቻዬን መሄድ አልችልም። ስለዚህ ልወስድህ ነው የመጣሁት ረባክ የለ እንደምትላቸው ምድር በጣም ጥማኛለች። ልሼ ሳልጨርሳት አልመጣም ብሏል። በላች መዋሸት አይቻልማ። ማታም ስትዋሽ ሰምቻለሁ። ጅቡን እንደ በላሁት አድርገህ ተናገርክ። ከዛ ቢመጣ ምንም አይጠቅመንም አልክ። ችግር የለውም፣ እሱን እዛ እንፋረዳለን። አሁን ሰዓት አትፍች፣ ቶሎ ወደ ገሃነም ልውሰድህ። ቀጣይ ውሮ ነው መወስዳት ግን ዛሬ አይደለም። አልመጣ እኔም አንተን ካልወሰድኩ እንዳትመጣ ተብያል። ሙስሊም ሆነ ዘጠነኛው ሺን የምታይ ከሆነ ከዛሬ በኋላ ልታቆም ይገባል። እስልምና መጫወቻ አይደለም የዘጠነኛው ሺህ ክሩ አባላት ተዋናዮችና ዳይሬክተሮች በእስልምና ላይ የቀለዱ ነው ያሉት እስኪ ይህንን ድራማ ተመልክተ ነው እንምጣ ኬት ነው የመጣሁት ወንድሜ ለወስድህ ነው የመጣሁት እሱን የሰረቃችሁ ምናም ብለን የልታሲዘኝ በዛ በሌለኛውን ከፊት ለፊቴ ኬት ነው የመጣው ለእኛ ለመልካም ሰዎች የተዘጋጀች ምድር አለች፣ ገሃነም ትባላለች። ከዛ ነው የመጣሁት። እሷንም አቃጥላት ልደፋ ስትል አንቅራ ስተፋ ነው አይደል የመጣሁ። ወንድምህ እዛ ገሃነም ውስጥ ጎዳና ተዳዳሪ ሆኗል ሲባል ለረዳህ ነበር ሄድኩት፣ ነገር ግን መልካም ሰዎች ብቻ ነው የሚል። ወላሂ ነው ምላችሁ። የእስልምና መገለጫ የሆነውን ጀለቢያና ጥምጣም አድርገው እንደዚህ አይነት ንግግር መናገራቸው ከውስጡ ሚስጥር አለው። እንግዲህ ከገሃነም ነው የመጣሁት፣ ወደ ገሃነም እንሂድ እያለ ነው የሚገኘው። ለምን የእስልምና ልብስ ለብሶ እንደዚህ ሊል ቻለ? ለምን የሌላ እምነት ተከታዮችን ልብስ አልለበሰም? ለምን ኖርማል ልብስ አለበሰም? እስልምና የማንም ማጫወቻና መላገጫ አይደለም። ከዚህ በፊት ተመልክተናል፣ ኒቃብ የለበሰችን ሴት አሸባሪ በማለት ድራማ ሲሰሩ እንደነበር። እነዛ ሰዎች ይቅርታ ጠይቀዋል ሙስሊሙን ማህበረሰብ፣ እንደዚሁም ደግሞ ያንን ድራማ ከዩቲዩባቸው ላይ አጥፍተዋል። እናም ሁላችሁም ሙስሊሞች ዘጠነኛው ሺህ የሚባል ቲክቶክ ወይም ዩቲዩብ አካውንት ካለ ከዛ ቲክቶክና ዩትዩብ አካውንት ራሳችሁን ንፁህ አድርጉ። እነዚህ ሰዎች ሙስሊሙ ማህበረሰብ ይቅርታ ሊጠይቁ ይገባል። ያንም ቪዲዮም ሊያጠፉ ይገባል። እስልምናን ለማንቋሸሽ ለማዋረድ፣ እስልምናን ዝቅ ለማድረግ ከሚያስቡ የዩቲዩብ እና የሶሻል ሚዲያ አካውንቶች ልትርቁ ይገባል። እነዚሁም እስልምናን የሚያንጸባርቁ፣ እስልምናን የሚደግፉ የዩቲዩብ ቻናሎችን ደግሞ በመደገፍ አብሯቸውን ልትዘልቁ ይገባል። እናም ሁላችሁም ይህን ቪዲዮ በደንብ ሼር በማድረግ ሁሉም ሙስሊሞች ጋር በማድረስ ትልቅ እንግዲህ እንደተመለከታችሁት ነው። ዘጠነኛው ሺህ ሲስኮም ላይ ከገሃነም የመጣውን ገጸ ባህሪ ጀለባ ያስለብሰውት ወደ ገሃነም ሊወስድ ነው ምናምን እያሉ ነበርና ቀላል ነገር ሊመስል ይችላል ነገር ግን በጣም ከባድ ነው። በተለይ የሚዲያ ፕሮፓጋንዳ በተለይ በዚህ ጊዜ በጣም ከባድ ነው እና ሶ የእስልምና መገለጫን ሰው አእምሮ ላይ ምን ብለው እየሳሉ ነው? ኦልሬዲ የገሃነም ናቸው የሚል ሀሳብ አለው አውቀው የሚሆን ሳያውቁ ማለት ነው። ምናልባት በማወቅ ከሆነ የሰሩት ይሄ በጣም ከፍተኛ ስተት ነው። ባለማወቅ ከሆነ ደግሞ ወጥተው ይቅርታ ሊጠይቁ ይገባል። ምናልባት ቪዲዮንም ከዩቲውብ ላይ ሊያነሱት ይገባል ብዬ አስባለሁ። ፈጽሞ ተቀባይነት የሌለው ተግባር ነው። ባልጠፋ ልብስ ጀለቢያን መምረጣቸው ለምን እንደሆነ ግራ ያጋባል። ብዙ አይነት ልብሶችን መጠቀም ይችሉ ነበረ ጠቆር ያለ ምናምን ብቻ የተለያየ አይነት ኮስቲሞቹን መጠቀም ይችሉ ነበር። ይህ ኦፊሻሊ ጀለቢያ እንግዲህ የአንድ ሙስሊም ለዛውም ለእምነቱ በጣም ታማኝ የሆነ ሙስሊም የሚለብሰው ጀለቢያ ሰው ጀለቢያን ከገሃነም የመጣ ሰው የሚለብሰው አለባበስ ተደርጎ መሳሉ ቀላል ነገር እንዳይመስላችሁ በጣም ከባድ ነው። ሰው አእምሮ ላይ እየተሳለ ያለው ነገር በጣም መጥፎ ነው። ባለማወቅ ከሆነ ወጥተው ይቅርታ መጠየቅ አለባቸው። ምናልባት ቪዲዮን ማንሳት ካለባቸው ቪዲዮንም ማንሳት አለባቸው ብዬ አስባለሁ። እና ይሄ በጣም ከባድ የሆነ ስህተት ነው። እንግዲህ የዘጠነኛው ሺህ ፊልም ክሩ አባላቶች ሙስሊሙን ይቅርታ መጠየቅ አለባቸው ብዬ አስባለሁ። ምክንያቱም ትልቅ ስህተት ነው የተሳሳቱት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 ቤታል ቢጫ ፎቅ አጠገብ ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር